ሄ ጋይስ እንዴት ናችሁ? ሰላም ነው ወይ? በባለፈው በመጣሁት ቪዲዮ ብዙ ሰው ወዳችሁኛል፣ እንትን ላይም ዩቱብ ላይ በጣም ተቀብላችሁኛል። በጣም ሰብስክራይብ እያደርጓችሁልኝ ነው። በጣም ወዳችኋለሁ፣ አክብሩታለኝ አመሰግናለሁ ለሁሉም ነገር አመሰግናለሁ፣ ፋምሎቼ ከምር ከምር ከምር ጌታ፣ ከልቤ ነው። በጣም ነው የምወዳችሁ፣ አመሰግናው። በባለፈው የሰራሁት ቪዲዮ ነበረ፣ ማማን ሰርፕራይዝ አድርገት። ማማን ሰርፕራይዝ ካረጓት በኋላ የሆነ የእርዳታ ቪዲዮ ሰርቼ ነበረ፣ ከስር ዘፈን አስገብቼ፣ አጥፍቶብኛል ዘፈኑ እና፣ ከዛም አንድ ላይ ነው ያጠፋብኝ ዘፈኑ ሳይሆን ቪዲዮን አጠፋብኝ ዩቱቡ። ለዛ ነው እንትን የጠፋብኝ እና ዛሬ ደግሞ ምን ቪዲዮ መሰለኝ መሰለ የሚመጣ የምጣውላችሁ፣ ቤት ውስጥ ፕራንክ ላረግ ነው። ማንን ማማንና አጋዥን ፕራንክ ላረጋቸው ነው፣ ሁለቱንም ማለት ነው። ምንድነው ሰው ማድረግ ምግብ ምናም ነገር ርቦኛል ደክሞኛል ብዬ ቤት ከባለው፣ ልክ ቤት ከገባ በኋላ ርቦኛል ብዬ ምግብ ምናም ነገር ሰጠኛል፣ ብቻ ምግቡ አይጣፍጥም ምናም ነገር ላታለው። ከዛ ጓገጭላለሁ ምናም ነገር ጨው የለውም ላታለው። ደግብር ስሪ ላታለው። ብቻ በቃ ሪንጃ በጣም እንትንነታለሁ። በፊት የነበረኝ ጸባይ ቀያይረዋለሁ ቤት ውስጥ ከዛ እሷ ደግሞ ማለት ነው ፀባይ ሲለወጥባት የሆነ ሰው ሆናችሁ ጸባዮች ሲለወጥባችሁ ከሰው ጋር ስትኖሩ በጣም ይከብዳል። እና ምንድን ነው ለምንድን ነው የምትለውን ነገር ለማየት ቤት ውስጥ ዛሬ ጥሩ ትወና እሰራለሁ ማለት ነው። ግን ካሜራው ምናምን ሰዎች ነው ማስቀምጠው ከሶፋ ጀርባ አድርጌ ትንሽ እንድታድርጌ ነው ማስቀምጠው። ግን ሷ ልታዩ አትችልም። ብዙ ጊዜ የምት ስለሆነች ቤቱን በጣም ሰፊ ስለሆነ አታዩው። እና በቃ ብቻ ሁለቱን ሰርፕራይዝ ማ ሰሪቀ ብራንክ ማረጋቸው። ልክስ በጣም ምንም ነገር ምንም ነገር የለም። በቃ ምንም አታውቅም። ምግብ ስጪኝ ደከመኝ ራሳለሁ። ምግብ ተጠኛለች ከማማገጭ ራሳለሁ። ከዚያ በኋላ መግባዊ ጣፍጥም ጓገጭ እችላለሁ። ከዛ በቃ ቪዲዮ እያረዘመ ይሄዳል። መጨረሻ ላይ ፕራንክ እንደሆነ ነግራትና እናንተንም አስተዋውቃችኋለሁ። የትም እንዳትሄዱ ቪዲዮውን እስከ መጨረሻ ተከታተሉት። ወዳችኋለሁ። አመሰግናለሁ አብሮነታችሁን። ድስ ባይላይ ሰብስክራይብ እያረጋችሁ ቆዩልኝ። በጣም ነው ማመሰግናችሁ። በጣም ነው ወዳችሁ። በቃ ከዚህ በኋላ ደግሞ በደንብ እንትን እላችኋለሁ። ወዳችኋለሁ። አከብራችኋለሁ። በቃ ሰብስክራይብ አድርጉ።

ድጋሚ ላ ግን ሌላ እንደዚህ ነው የሚያደርገው። እኔ እዚህ ቤት ለምንድን ነው እሑድ የሚያመኝ ምግብ ለካ ለፍቼ መጥቼ እስከ ስራ ስመጣ እንደዚህ ነው እንዴ የምትቀበይው?